ቻል እንግዲህ ልጀምር ነው። እናንተ ምን በቀጥታ እንድትከታተሉን እንፈልጋለን። ይመቻችኋል? እንደዚህ ነው ዳርብረባ ናን ካበዩ ልታግዙን ደስ ይለኝ ነበር። ልቅለቃ ይዘናል። በጥሞና እንድታዩን እንድትከታተሉን እንፈልጋለን እና ሁላችሁንም ያው እበት ያው በፊት እርግጠኛ ነኝ ወደ ውጪ የሄዳችሁ ያው በገጠር ቤታቸው ያው ትለቀልቁ ነበር። ያንን እንዲያስታውሳችሁ በሚል አዲስ ርዕስ ይዘንላችሁ መታታል እንድትከታተሉ ፈልጋለን። ይመቻችሁ። አው እንግዲህ በእጄ ነክቼዋለሁ። ሽታውን ልነግራችሁ አልችልም። ተራለውኝ እስኪ እስኪ፣ ኧረ በጣም ይቀዛቀዛል። በጣም ነው የሚቀዛቀዘው። እንደምንም ብዬ ለመርገጥ ሞክራለሁኝ እስኪ ሲቀዛቀዝ ልነግራችሁ አልችልም። ያው በቱ በጣም ካጠራቀሙት በጣም ቆይቷል መሰለኝ። በጣም ቅዝቃዜ ያለ እዚህ ሀገር በጣም ውርጭ ነው። እኔ ያው በግድ እንደው እንደምንም ብዬ ለመድገጥ እሞክራለሁኝ እና እንድትከታተሉ እንፈልጋለን። አረቀዛቀዛ አይ ኧረ ቀዛቀዛ በጣም ነው የሚቀዛቀዘው በጣም ነው የሚቀዛቀዘው። ልነግራችሁ አልችልም ቅዝቃዜውን፣ በጣም ውርጭ ነው ውርጭ። ከምንም በላይ ቅዝቃዜው ልችለው አልቻልኩትም፣ በጣም ከብዶኛል እና ያ ፀሐይ ሞቅ ነው በጣም ይቀዛቀዛል። ልነግራችሁ አልችልም ቅዝቃዜ ውርጭ ነው፣ በጣም ነው የሚከብደው። አረ በጣም በጣም ከባድ ነው ከባድ ነው ከባድ ነው። ቅዝቃዜው በጣም ይከብዳል። በጣም ከምንም በላይ እክት አራብ ያንጀሮ ሞት ላይ ሙቃ ካ ሞቃ አረ ቅዝቃዜው ልችለው አልቻልኩም። እኔ በጣም ነው የበረደኝ። መለቅለቅም አልቻልኩም። ያው እንደምታውት እንደምታያቸው እነሱ ያው በመርገጥ ላይ ናቸው። በጣም ቅዝቃዜ አለ። አልቻልኩትም አልቻልኩትም። ቅዝቃዜው ነው አልቻልኩትም። አልቻልኩትም። በጣም ቅዝቃዜ አለ። ልነግራችሁ አልችልም። ኧረ በረደኝ፣ እኔ አልቻልኩም። በጣም ነው የሚቀዛቀዘው። እውነት በጣም ፀሐይቱ ያው እያሟሟቀችኝ ነው። ያው እስኪ እሞክራለሁ፣ ያው እሞክራለሁ፣ ያው ለመለቅለቅ እሞክራለሁ። ያው ኧረ በጣም ይቀዛቀዛል። ውሃ እያረኩበት ነው እንግዲህ። ለማቅጣን እየተታገሉ ነው። አው እንግዲህ፣ እንዲህ እያደረግን እንረግጣለን። አዎ፣ እንዲህ እየተደረገ ነው የሚረገጠው ብለውኛል። እህ ሽታው ማግራሽ ሰላም፣ እንዴት ናችሁ? ደህና ናችሁ? አማን ናችሁ ወይ? ልጅ ወጣቱ እንዴት ናችሁ? አማን ናችሁ? ሁሉም ሰላም ነው ወይ? ይኸውላችሁ ጭቃ መረጋ ይዘናል። ይኸውላችሁ ጭቃ ቦከታ ይዘናል። ሁላችሁ ይኸውበት እያቦካን ነው። አውድማ እያለቀለቅን ነው። ሰላም ሰላም፣ አማን ናችሁ? አሰላም አለይኩም፣ አለይኩም ሰላም ወራህመቱላህ ወበረካቱ። እንግዲህ እንደዚህ እያዝናኑን ነው አብዲ ሲዲ ማንተ ዞር በልናስ፣ እስኪ ተነጋገራቸው ተደጋገራቸው አጣሁን ተዲም ቡርነችን ሰላም በላቸው። አያ ሰላሙ አለይኩም፣ ወአለይኩም ሰላም ወራህመቱላ በረካቱ። እንዴት ናችሁ? ደህና ናችሁ? ልጁ አዋቂው እንዴት ናችሁ? ማናችሁ? ይሁንላችሁ። እንዲህ የምታውን ይሁን እያቦካ ነው። ይሁን ወጥት እያቦካ ነው። አውድማ ለቃ እንይዝ ነው። ሰላሙ አለይኩም ወራህመቱላ በረካቱ

ቅቢ ቅቢ ቅቢ ያላ ገንፎ ነው መስሎ። ኦ እንደምታውት እንግዲህ ለቅለቃ ጀምረናል። እያቧጣ ቦጥ ነው ነው እየቦጣ ቦጥ ነው ነው። ወዴት ነው? ምን ብለዋል? እንደምታዩት አሪፍ ነው። የሰው እየበጠላህ ነው። ሰላም ሰላም። ግማሽ አድርገናል እንግዲህ። አሁን ያው ግማሽ አድርሰናል ያው፣ እኛ አንተም እንድትከታተሉ እንፈልጋለን ያው።

ባንዲያናቸው እነዚህ እንግዲህ ያያያቸው ያያያቸው እነዚህ ተይዘው ነው ጎማ ሲበጥሱ። እናልማ ባልነ ላይ አገር እናጥፋ ሲሉ ተይዘዋል እጅ ከፍንጅ። እና እነዚህ ምን ይፈረድባቸው ትላላችሁ? ሁላችሁን ኮሜንት ተጽፉልን። አላችሁ እና አሪፍ አድርገን እየለቀለቅ ነው። አሁን እንደምታዩት እበታችን ምርጥ እሆናለች። ይውኸ እየለቀለቅን ነው። ምንም ይዳረስልን አልቻለም። እኛም በመርከም ላይ እንገኛለን። በጣም በጣም በጣም በጣም ከባድ ነው። እኔ እንደዚህ ለፍተው ሲያበሉኝ በጣም ይገርመኝ ነበር። በጣም ከባድ ነው። እና እንግዲህ ግማሽ ላይ ደርሰናል። ያው ትንሽ ነው የቀረው። በጣም ያው አሪፍ ላይ ነን። ዙሮ ያው ምንም አንልም ያው ነው

ስንት ነገር ሁኛ ነው ያሳለፍኩት፣ በባህር ህጅ ስንት ንጫካ ስንት ነገር አልፎብኛል። እንኳን ሰው ባገሩ አንዲ ስልሳ አመት ገና ሞት፣ ወልዲያለሁ ሞት ለነበት ነው መሰለ ያለኸው ተጫካሁ፣ ገና ወልዲያለሁ። ጫካ ነው ማ ያለው። እኔ እኮ እንዲ አጋጣሚ መጥቼ ነው እዚህ። ኧረ አገሬ ጓሳ ነው፣ ወንዴ ገውታ ጋር እንደ ድቦ ገና ወልዲያለሁ

ሞንን ለቅልቀን የምንዘራ የምንወቃት ስንዴ ናት። የጅነት ምግብ ስንዴ ነው። የምትወቁት? ነው የምንወቀው። አይ እንግዲህ ገና ስደተኛ ይናንኛም አላህ ይጨመርልን አላህማ ማንነው እንደዚያ የሚያዲክርሽ አላህ ነው የሚያዲክርሽ። አሁን መዲያከሩ ሰርቶ መብላቱ ጥሩ ነው አ አዎን ሰርቶ የበላ ነው ፅድቅ ያለው ማ። አዎን አይዞህ እና እኛበእዛ ነው የምለው መልእክት የማስተላልፈው በከተማ የምትጃጃሉ እየሰራችሁ ብሉ። የአረብ ሀገር ብር አትመልከቱ ነው የምለው።

ሰርቶ ነቅቶ ተሰራ ሰውየው ማንም እንደማያልፍነት የለም ያልፋል። ስ የተከሰበው ያልፋል ማለት ነው። ስለዚህ ነቅታችሁ ገበሬውም፣ ሁሉም ወይ እርሻው እርሻውን እየተወ ከተማ ገባ ነበር ያለ ነው። ከተመኛው እንዲህ ነው እኮ

ወተታችንን እየጠጣን ወጣታችንን